ሰላም ሰላም የቀለም አካዳሚ ቤተሰቦች ባላችሁበት ሰላማችሁ ይብዛ ቻናል አማርኛ እንግሊዘኛ ሂሳብ እና የተለያዩ ትምህርቶች የምለክበት ቻናል ነው ቻናሉ አዲስ ስለሆነ ሳብስክራይብ ላይክ እና ሼር በማድረግ ጀምሩ በየትኛውም አለም ሆናችሁ መማር የምትፈልጉ ካላችሁ በጉግል ሜት በይሞ በቴሌግራም በዋትሳፕ እና በተለያዩ አማራጮች እያስተማርን እንገኛለን ከታች ባለው ስልክ ደውላችሁ በመመዝገብ መማር ትችላላችሁ ኦኬ ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ቃላት ምስረታ በሰና በቤተሰቦቿ ነው ማለት ነው። በሰና በቤተሰቦቿ እንግዲህ እዚህ ጋር ሰና ቤተሰቦቿ የምንላቸው እኒህ ናቸው ማለት ነው። እኒህ ሰና ቤተሰቦቿ እንግዲህ እቺ ሰዓቱ ሰ ነው የምትባለው። ዲ ሁለት አይነች ሰ እንዳሉ ተነጋግረን ነበር። ቺ እንግዲህ ሰዓቱ ሰ ነች ማለት ነው። ሰ፣ ሱ፣ ሲ፣ ሳ ሴ ስ ሶ ሶ ኦኬ። ከታች ወደ መጀመሪያ ስንሄድ ሶ ስ ሴ ሳ ሲ ሱ። ኦኬ እነዚህን ሰንና ቤተሰቦቿን መሰረት በማድረግ የተመሰረቱ ቃላቶችን እናያለን ማለት ነው። እነዚህ እንግዲህ ሰና ቤተሰቦቿን መሰረት አርጌ የሰራኋቸው ቃላቶች ናቸው ማለት ነው። እዚህ ጋር ስናይ ሰላም ሰላም ሰላም ይላል ሰ እዚህ ጋር እንደምናገኛት የሰ ቤተሰብ መጀመሪያ ላይ የምናገኛት ነች። ላ የለቤተሰብ ሁና አራተኛ ላይ የምናገኛት ም ደግሞ የመ ቤተሰብ ሁና ስድስተኛ ላይ የምናገኛት አንድ ላይ ሰላም ሰላም ይላል ማለት ነው። ኦኬ፣ በጣም ጥሩ። ወደ ሁለተኛ ስ እዚህ ጋር ስንሄድ፣ ወደ ቀጣይ ስንሄድ፣ ሰራዊት፣ ሰራዊት፣ ሰራዊት ራ የረ ቤተሰብ አራተኛ ላይ የምናገኛት ነች። ወዊ የወ ቤተሰብ ሶስተኛ ላይ የምናገኛት ነች። ት የተ ቤተሰብ ስድስተኛ ላይ የምናገኛት ሰራዊት ሰራዊት ይላል። ሰራዊት ሰራዊት። ኦኬ፣ ወደ ቀጣይ ስንሄድ፣ ወደ ቀጣይ ስንሄድ፣ ሰጠው ሰጠው ሰጠው ሰጠው ይላል። ሰ እንግዲህ የሰ ቤተሰብ መጀመሪያ ነች። ጠ የጠ ቤተሰብ መጀመሪያ ነች። ው የወ ቤተሰብ ስድስተኛ ላይ የምናገኝው ስለዚህ አንድ ላይ ሰጠው ሰጠው ሰጠው። ኦኬ ወደ ሁለተኛዋ ስንሄድ የሰ ቤተሰብ ሁለተኛ ላይ የምናገኛት እንግዲህ ሱ ነች። ሱ ሱ ምንላት ይቺ ነች። ሱ ስ ሱስ ሱስ። ኦኬ ስ የሰ እንግዲህ ስ የሰ ቤተሰብ እዚህ ጋር የምናገኛት ስድስተኛ ላይ ማለት ነው። ስ እዚህ ጋር የምናገኛት ሱ ያው እዚህ የምናገኛት አንድ ላይ ሱስ፣ ሱስ ይላል ማለት ነው። ሱስ። ኦኬ። እዚህ ጋር ደግሞ ሱስና። ና እንግዲህ ከዚህ ናን ብቻ ነው የተጨመረ ማለት ነው። ሱስ፣ ሱስ ነበር። ናን ስንጨመር እዚህ ጋር ደግሞ ምን ሆኗል? ሱስና፣ ሱስና ሆኗል ማለት ነው። ሱስና። ና የነ ቤተሰብ አራተኛ ላይ የምናገኛት። ኦኬ። እዚህ ጋር ደግሞ ሱዳን

ሲ ቪል ሲቪል ሲቪል ሲቪል ቪ የበቤተሰብ ሁና ሶስተኛ ላይ የምናገኛት ል የለቤተሰብ ሁና ስድስተኛ ላይ የምናገኛት ሲ ቪል ሲቪል ሲቪል። ኦኬ። እዚጋ ደግሞ ሲ ዳማ ሲዳማ ሲ ዳ ማ ሲዳማ ይላል ማለት ነው። ዳ እዚጋ ጋር እንደተባባል ነው። የደ ቤተሰብ አራተኛ ላይ የምናገኛት ማ፣ የመ ቤተሰብ ሁና አራተኛ ላይ የምናገኛት አንድ ላይ ሲዳማ ሲዳማ ይሆናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ሲሮጥ ሲሮጥ ሲሮጥ ሲሮጥ። ኦኬ ሮ የረ ቤተሰብ ሁና ሰባተኛ ላይ የምናገኛት፣ ጥ ደግሞ የጠ ቤተሰብ ሁና ስድስተኛ ላይ የምናገኛት አንድ ላይ ሲሮጥ ሲሮጥ ሲሮጥ ኦኬ። ሲሮጥ ሲሮጥ ወደ አራተኛዋ ስንሄድ ደግሞ የሰ ቤተሰብ አራተኛ ላይ የምናገኛት እንግዲህ ሳ ነች፣ ሳይች ነች ማለት ነው። እዚ ጋ ምሳሌ እንግዲህ ሳይችን ነው ሳኔ የተጠቀምናት፣ እዚህ ስለተጠቀምናት ነው በሳ የተመሰረተ ቃል ነው ልን የምችለው እዚህ ስለምናገኛት ነው ማለት ነው። ምሳሌ ምሳሌ ም የመቤተሰብ ስድስተኛ ላይ የምናገኛት እዚህ ጋር እንደተባባል ነው ሳ የሰ ቤተሰብ አራተኛ ላይ የምናገኛት፣ ሌ የለቤተሰብ ሆና አምስተኛ ላይ የምናገኛት አንድ ላይ ምሳ ሌ ምሳሌ ይላል። ኦኬ እዚህ ጋር ደግሞ ሳጥን፣ ሳጥን፣ ሳጥን ይላል። ሳጥን ጥ የጠ ቤተሰብ የጠ ቤተሰብ ሁና ስድስተኛ ላይ የምናገኛት ን የነ ቤተሰብ ሁና ስድስተኛ ላይ የምናገኛት አንድ ላይ ሳጥን ሳጥን ሳጥን። ኦኬ ወደ ቀጣይ ስንሄድ ሀሳብ ሀሳብ ሀሳብ ሳ እንግዲህ እዚህ ጋር ስለምናገኛት ነው። ሳ ሀ የሀ ቤተሰብ መጀመሪያ ላይ የምናገኛት ሳ ያው እዚህ ጋር አራተኛ ላይ የምናገኛት ብ ደግሞ የበ ቤተሰብ ሁና ስድስተኛ ላይ የምናገኛት አንድ ላይ ሀሳብ ይላል። ኦኬ ወደ ቀጣይ ስንሄድ ወደ አምስተኛዋ ስንሄድ አምስተኛ ላይ የምናገኛት የሰ ቤተሰብ ሴ ነች። ሴ የምንላት እንግዲህ ይች ነች። ሴ ኦኬ፣ እዚህ ጋ ሴቶች፣ ሴቶች፣ ሴቶች ቶ የተ ቤተሰብ ሁና መጨረሻ ላይ የምናገኘ ሰባተኛ ላይ የምናገኛት ማለት ነው። ች ደግሞ የቸ ቤተሰብ ሁና ስድስተኛ ላይ የምናገኘ ሴቶች ሴቶች ይላል ማለት ነው። ሴቶች ኦኬ። እዚህ ደግሞ ሴራ ራ እንግዲህ የራ ቤተሰብ ሁና አራተኛ ላይ የምናገኛት ነች ተባብለናል። ራ ሴራ ሴራ ኦኬ። ወደ ቀጣይ ስንሄድ ዮሴፍ ዮሴፍ ዮሴፍ ዮሴፍ ሴ ያው ሴ እዚህ ጋር ስለምናገኛት ነው። ሴ እነዚህ ስለምናገኛት ነው። ኦኬ ዮ የየቤተሰብ ሁና መጨረሻ ላይ የምናገኛት ሰባተኛ ላይ የምናገኛት ማለት ነው። ፍ ደግሞ የፈ ቤተሰብ ሁና ስድስተኛ ላይ የምናገኛት አንድ ላይ ዮሴፍ ዮሴፍ ይላል። ዮሴፍ ይላል። ኦኬ በጣም ጥሩ። ወደ ስድስተኛዋ ስንሄድ ስድስተኛ ላይ የምናገኛት የሰ ቤተሰብ እንግዲህ ስነች ስነች ስምንላት ይች ነች ኦኬ እዚህ ጋር ምን ይላል? ስሜት ስሜት ስሜት ሜ የመቤተሰብ የመቤተሰብ አምስተኛ ላይ የምናገኛት ት ደግሞ የተቤተሰብ ሁና ስድስተኛ ላይ የምናገኛት አንድ ላይ ስሜት ይላል ማለት ነው። ስም ስም ስም ም እንግዲህ እዚህ እንደተባባል ነው። ም የመቤተሰብ ስድስተኛ ላይ የምናገኛት ሁለቱም ስድስተኛዎቹ ናቸው ማለት ነው። በስድስተኛ ሆሄ የተመሰረተ ቃል የምንለው ይሄ አሁን ስም ስም ይላል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ስ ስ ር አት ስርአት ስርአት። ኦኬ ር የረ ቤተሰብ ስድስተኛ ላይ የምናገኛት አ የአ ቤተሰብ አራተኛ ላይ የምናገኛት ት የተ ቤተሰብ ሁና ስድስተኛ ላይ የምናገኛት ስርአት። ኦኬ ወደ ሰባተኛዋ ስንሄድ ሰባተኛ ላይ የምናገኛት እንግዲህ ሶ ነች። ሶ ምንላት ይቺ ነች። ሶ ስት ሶስት ሶ ስት ሶስት ሶስት ሶ ያው እዚህ የምናገኛት ሰባተኛዋ ነች። ስ ደግሞ እዚህ እንደተባባል ነው። ስድስተኛ ላይ የምናገኛት ት እዚህ ጋር እንደተባባል ነው። ስድስተኛ ላይ የምናገኛት የተ ቤተሰብ ነች ማለት ነው። ሶስት ይላል። ኦኬ እዚህ ጋር ደግሞ ሶሪያ፣ ሶሪያ ይላል። ሪ ያ ሶሪያ። ኦኬ ሪ የረ ቤተሰብ ሶስተኛ ላይ የምናገኛት ያ የቤተሰብ ሁና አራተኛ ላይ የምናገኛት ስለዚህ ሶሪያ ይላል ማለት ነው። ኦኬ ወደ ቀጣይ ስንሄድ ሶሻል፣ ሶሻል፣ ሶሻል ሻ የሸ ቤተሰብ አራተኛ ላይ የምናገኛት ል የለቤተሰብ ሁና ስድስተኛ ላይ የምናገኛት አንድ ላይ ሶሻል ይላል። ሶሻል ኦኬ የዛሬ ክላስ እንግዲህ ሰንና ቤተሰቦቿን መሰረት አድርገን የተመሰረቱ ቃላቶችን አይተናል ማለት ነው። ቀጣይ ክላስ እስከምንገናኝ ድረስ መልካም ቆይታ። ኦኬ